ልጅሽን በሽተኛ ልጅ ምናምን ብላለች ክሰሻ እንደዛ ብላ ወዲያው እንዳለች ማለት ነው። እግዚአብሔር በሚያውቀው እንደዛ ብላ እንዳለች ወዲያውኑ እንትን ልልስል በማግስቱ ይቅርታ አላተች ሁሉም ተናገ እንትን አሏት እና ይቅርታ ብላ ወጣ ተናገረች። እና አንዳንዴ እኔ የራሱ የሆነ እንትን አለኝ እንደ ሰው እንደዚህ ምናምን ሚዲያ ላይ እንትን እንደሚሉ አይደለም። ማንም ሰው ኢትዮጵያ ላይ ገብቁጭ ብሎ የሰውን ቤተሰብ የሰውን ልጅ መዝለፍ አይችልም። ባይዘዌ እኛ ሀገር ላይ ግንዳለ ማወቅ የምትረሱት ነገር ውጭ ሀገር ስትቀመጡ ልክ ኢትዮጵያ ላይ ኖርማል ነው ይመስላችሁ፣ የዛን ህግ ሀገር ህግ አክብራችሁ ስትኖሩ እዚህ ሀገር ህግ የማይከበር ይመስላችኋል። በደንብ ህግ ይከበራል። ማንም ሰው የማንንም ልጅ ወጥቶ የመሳደብ መብት የለውም። የተሳደብክ ቀን ሂደ ፋይል ከፍተህ መክሰስ ትችላለህ። ይህንን ማወቅ አለባችሁ። እና የዛኔ አሳዘነች። ለቫኬሽን የመጣችው አልቅሳኔ የመጣችው ብዙ ነገር ለምናኔ የመጣችው ደጅ ጠንታኔ የመጣችው እና ደግሞ ያው ታቂ ያለሽ ዲያስፖራ ወደ ሀገር እንዲገባ ደግሞ ድጋፍና እርዳታ ይደረግለታል። ዲያስፖራ ትባላለች። ያው ዲያስፖራ ኢውሮፕ ስለሆነ የምትኖረው ዲያስፖራ ትባላለች። በጊዜው በዛ በዛ ምክንያት ራት ተደርጎላት ሲነጣ ወደ አፋ ሲከፍት ግን ዋጋ ልትከፍል ነበረ። እኔ እንደሱ አይደለሁም። እኔ ክፉ አይደለሁም። አያቴ ናት። ቢያንስ አያቴ በህይወት አለች። ሀያቴን አስታወስኳትና ታውኳት እንጂ የዛኔ እኔ አይደለሁም። የራሱ የቴኮ አባት ሊከሳት ነበር። እኔ እንኳን አይደለሁም። አሁን ደግሞ ኦሮሞ ባለስልጣን ተበሻል አለችኝ። ዛሬ እንደዛ ብላ ቪዲዮ ሰራችብኝ። በሱ ነው እንደውም አሁን በአካውን ድጋሚ ለሰርጌ እመጣለሁ ብላለች። ወይ ለሰርጓ ከመጣች እንዲህ ብላ የባለስልጣኖችን ስም እያጠፋች ስለሆነ ከሳታለሁ ያንቺም ስም እኮ ይጠፋል እኮ አሁን ለወደፊት እኮ አሁን ትላፍ። አይ አይ አይ አይ ችግር የለውም ግን፣ ባለስልጣን ስትል ለሀገር ያገለገሉ ሰዎችን ዝም ብላ ስትዘልፍ ማን ነው ስም ተጠርሷል? አንድ የኦሮሞ ባለስልጣን ነው ሽማግሌ የሚያስቀመጣት አለችኝ። እንግዲህ እግዚአብሔር ይወቀው። ማን አለ የኦሮሞ ባለስልጣን? እራሱ እኮ የምናስበው እንኳን የለም እኮ አብያም ሲጥቁታሉ ደስተኛ ነው። ማን አለ እንደዚህ እንደዚህ ብላ እንደዚህ ብላ ስም ሰጠችኝ። እንግዲህ እናንተ መስክሩ። ሚዲያ ላይ ቁጭ ብላ የእንግሊዝ መንግስት አይጠይቀኝም ብላ እኔ ተናገረችኝ። እንግዲህ ምን አይነት ባለስልጣን እንዳስቀምጣለ ልጅ የተደፈረች አለች ሴት ናት ታውቂያለሽ። ወንዶችን ብልት እኮ አለኝ ብላ ፎቶ የምትላላት እኮ የትልቅ ሰው ረዳ እኮ ናት። በጣም ነው ምጣላት ማለት ስለሱ ማውራት ራ ገብረኛል። ግን እኔ ከሁሉም በላይ ላይቭ ላይ ነው ባልየው ብልት እያከከ ምናምን አይወጣ እንዳሳ እሱም ባልክ ሆነ ማለት ነው። እና ይሄ ነገሮች ላይ ብትሰራ ጥሩ ነው እትዬ ሮማን። አዎ እትዬ ሮማን እንደ ልጅ የመከርኳት ነገር በድሜች። አሁን እሷ የሶሻል ሚዲያ አስታራቂ ብትሆን ጥሩ ነበረ። እሷ ዝሆኔ ምናምን ወደ ሚዲያ መጥተው አስታራቂ ቢሆኑ ገላጋይ ቢሆኑ ጥሩ ነበር። ታቂ ያለሽ እንጂ ፍቅር ነው ያለብን። ግን እሱ ተችሎ እኮ ተገኘ፣ አይገርም። ጥሩ ነው፣ ጥሩ ልብ ነው ያለው። እኔ ድሮም ነገር ኢትዮጵያ እያለ እኔ በልጅሽ የተናገረሽ ስንሰው የፈለገ ነገር ይቅርታ ብል ምንም ነገር የለም። ኦፍ ሊምት ልጅሽ ነው የተናገረሽ፣ ምንም ምንም አይነት። አዎ አዎ። አይ ነገርኩሽ። ሚስቴክ የሰራሁት የዛኔ እኔም እሺ ብዬ መቀበሌ ነው እግዚአብሔር በሚያውቀው በቃ እሺ በይቅርታ ይለፍ ምናምን ብዬ ነው እንጂ መቤቴ ነው የእውነት የእውነት። ራሱ የኬኳ አባት አለቃትም ብሎ ነበረ። እና ግን አንዳንድ ጊዜ አንቺ ባለስልጣን ነው የምትይዙ ማለት ነው። አንቺ ጻዳ ያለ ቦታ ነው የምትይዙ ማለት ነው ባለስልጣን ሳይሆን እኔ ክብር ራሴን አከብራለሁ። ራሴን ስለማከብር ትልልቅ ሰዎች ያሉበት ቦታ ላይ ነው የምገኘው። ባይዘው ያ ማለት ደግሞ ራስሽን ስታከብሪ ነው። ራስሽን ካላከበርሽ ትገኛለሽ። ያ ማለት ደግሞ ራስሽን አክብረሽ ስትታይ ደግሞ ከባለስልጣን ጋር ነው የምትኖረው፣ የምትውለው፣ ትበያለሽ። ግን ለራስሽ ክብር ካለሽ አንቺም ባለስልጣን እኮ ነሽ። እኔ አሁን ዝም ብሎ ስም ያጠፋሉ ማናፊያችን ልጅ ኤልሻዳይ ልጅ ኦርደር ትደረጋለች ምናምን አስቀያሚ እኮ ብትሆን ግን ደዛ ብሎ ስም ሆነ ያጠፍም ታውቂያለሽ። እውነት አስቀያሚ አሁን ኤልሻዳይ መልኳ ጥፉ ብትሆን እንዲም ብሎ እራሱን ለመጥራት እኮ እንትን አይባልም። አሁን ኤልሻዳይ ግን እነሱን እንትደረጋላችሁ አላለቻችሁ አላለቻችሁ። ሀገር ሲጀመር እንደዚህ የሚያስብ ሰው እኮ ባይዘወይ ራሱ የሆነ ሰው ነው። ስለ ሰው በዚህ ደረጃ እንደዚህ ብሎ ስም የሚሰጥ ሰው በመጀመሪያ ደረጃ የሰውን ስም ስም አውጥቶ ከሰጠሽ ያ ሰው በራሱ ኮንፊደንስ የሌለ ሰው ነው። ልእልቲ ስታወሪ ለምን ሪከርድ አላረግሽኝም፣ ለምን የኔን ቪዲዮ አልለቀቅሽም ተብሎ መጥተው የሚያወሩ ሰዎች ከሆንሽ አንቺ ሰልፍ ኮንፊደንስ የለሽም። አጃቢ ትፈልጊያለሽ መስካሪ ትፈልጊያለሽ ተናጋሪ ትፈልጊያለሽ ደጋፊ ትፈልጊያለሽ እሚጨውልሽ ትፈልጊያለሽ ውዳቂ እኮ ስትሆኚ ነው ደጋፊ የምትፈልጊው ታውቂያለሽ አዎ የስራ ሰው ስትሆኚ ደግሞ አላማ ያለሽ ሰው ስትሆኚ ደግሞ ደጋፊ አትፈልጊም ትኩረትሽ ምንድን ነው ስራሽ ላይ እና ስራሽ ላይ ነው ለምሳሌ እውነትን ከያሽ እራስሽን ችለሽ ነው የምትቆሚው እና ደግሞ ብዙ ጊዜ እንደምታውቂው በግ ምን አለው እረኛ አለው የሚጠብቀው አንበሳ ደግሞ ብዙ ጊዜ በጎች በመንጋ ነው የሚመጡት ልክ ማስታወስ ያለብሽ ነገር ያ በግ በመንጋ በግ ብቻውን ሲመጣ ይተሻቀዋልሽ አይተሽ ተመል ተመልክተሽ ታውቂያለሽ አንበሳስ አንበሳ ብቻውን መንቀሳቀስ ይችላል ተመለሰው ማለት ነው እኔ ግን እንደ ሀሳብ ቁጥር አስቀምጥላችሁ እንትልሽ ላይ አንድ ሲደመር ሁለት አስራ ሁለት ብለሽ ስጽፊላቸው አንቺ ብሎ ነው ቁጥሩ ነው ወጣሉ ታያለሽ። አንድ ሲደመር ሁለት አስራ ሁለት ብለሽ ጽፈሽ አንቺ ብቻ ወሬሽ ነው የመቀጠል ነው። አይናገሩትም፣ በእውነት አይናገሩትም። እና እኔ

ታስታውሻልሽ ታስታውሻለሽ፣ ገረድ ነበር የሚባለው። አንቺ ገረድ እየተባለ ነበረ ሁሉም ሰው ቪዲዮ የሚሰሩልኝ። አንቺ ግን እንደሆን ታውቂያለሽ፣ ከዛ ቦታ እራትሽን አውጥተሻል። ከእንደገና የግለሰብ ደግሞ የኦንላይን ገረድ አይደለሽም። ኦንላይን ላይ ግርድናን እንደ መክሊት አልተቀበልሽም። አ ገብቶሻል? ኦንላይን ላይ ለማታቂያት ሴት ለማታቂያት ሴት ግርድናን አልተቀበልሽም። ስለዚህ ይህንን ደግሞ ሪስፔክት ማድረግ አለ። በትክክል እውነት እውነት እንደውም አስታወስሽኝ። እውነት ሊያ ብሎ የሚጠራኝ አልነበረም፣ ጋይስ ገረድ ብለው ነበር የሚጠሩ። አስታውሳለሁ ገረድ፣ የአረብ ሀገር ገረድ። እንደውም ሁሉ ቪዲዮ የአንቺ የአንድ ዓመት አስታውሳለሁ የአንድ ዓመት ደመወዝሽ የኔ ቦርሳ ነው ተብዬ ሁሉ ቪዲዮ ሰርቶብኝ ነበረ። በሙራሌ በማድንቶ ተረግጭ ነበር። ዩቱብ ገብቼ ስንት ሜክ እንደምታረገኝ አልናገሩ አልናገርም ምስጢር ነው። ግን አይቼ ከሚድል ኢንካም አባብ ላይክ ምንድነው፣ ከአሜሪካ መሀከለኛ ኢንካም ከሚያገኙት በላይ ነው የምታገኙ። በዚ እኔ በላይ ትሰሪያለሽ። ዩቱብ ደግሞ ትፈልጋለሽ ያ እና ጎበዝ ነሽ። እናትነትሽን በጣም ሪስፔክት አደርገዋለሁ በእውነት። ለምንድን ሌላ ጨማምረሻ እኮ ልጄ እናትነት ባንችን ለካ በእውነት

እኔ ጋ ሁሉም ነገር ተልኮልኝ፣ የልጅቷ ሚፃን ልጅ ልጅ ፎቶም ተልኮልኝ ምናምን። ከዛም ደንግጬ ላሽ ብያለሁ፣ እውነት ለመናገር ምክንያቱም እኔ ባጠፋውት ልጅ መቀጣት የለባትም እኔ ባጠፋውት የእሷ ልጅ መባል የለባትም የሚለውን ነገር አምናለሁ። ግን አንዳንዶቻችሁ ግን ትምህርት የምሰጣችሁ ልጅ አይካልም፣ ባይዘወይ ልጅ አይካል። ልጅ ደግሞ እውነትሽን ኮ ምክጁ ምን ያህል የካዲ ካዲ ካዲ ማለት ነው። እውነትን ኮምክጁ ሆድ ይወጣል። እንዴት ይካዳል? ለእናቶች ትምህርት የምሰጣችሁ ልጃችሁን አትካዱ። ነገ ነገ ልጃችሁ ታድግና ትጠይቃቸዋለች። ባይ ዘ ወይ የዚህ ዘመን ልጆች ከባዶች ናቸው። በነገራችን ላይ እውነቴን ነው የምላቸው። እግዚአብሔር ምስክሬ ነው። ምናልባት አብራቸዋቸው ካልኖራችሁ፣ ካላሳደጋቸዋቸው ላይመስላችሁ ይችላል። ጥያቄያቸው ግን በጣም በጣም ከባድ ነው። እጅግ በጣም ከባድ ነው። የእውነት ነው የምላችሁና፣ ባይዘወይ ግን አምናለሁ። ዛሬ አምናለሁ ቲክቶክ ላይ ልጅ እንዳትረገጥ ነው ካርኳት ብላለሁ። አልሰማሁም፣ አልሰማሁም። ያው እንግዲህ ከዚህ በኋላ እንሰማለን እንጂ አልሰማውም። አዎ፣ በነገራችን ላይ ኢትዮጵያ ከአንድ ወር በኋላ ህግ ልታጸድቅ ነው። ሶሻል ሚዲያ ላይ ያለን ሰዎች ጥንቃቄም ሆነ እንቅስቃሴዎቻችንን ልክ አሜሪካ ሀገር እንደሚኖሩት ግለሰቦች መተን፣ መመጻደቅ፣ መንቦጫረቅ አንችልም። ህጉ በሚለን እና የምናገኘውን ነገር ደግሞ ለመንግስት በመክፈል ሼር አድርገን ህግ ሊጸድቅ ነው። ከአንድ ወር በኋላ ተዘጋጁ፣ የሶሻል ሚዲያ ሰዎች። እኛ ዎች ባይ ዘ ወይ የምንጠየቀውን እናደርጋለን። እኛ የሀገራችን ህግ የሚለንን አክብረን ነው የምንኖረው። በህጉ እንገዛለን። ተገዝተን ነው የምንኖረው ከጠየቁ እኛ ሀገራችን የምንመኘው ሰላም፣ በእውነት እድገት፣ ሀገራችን የሰላም ሀገር ሆናለን። ህዝብ፣ እውነት፣ እናቶች በሰላም ወቶ እንዲገቡ እሺ። እንደ አንድ ዳያስፖራል ይሄ ነው እኔ ሀገሬን በጣም ወዳለ ዲያስፖራው ከውጭ ሲገባ እውነት ለመናገር ልክ አዲስ አበባ ሲያይ በጣም ነው የሚደነግጡት። እውነቴን ነው የምልሽ እግዚአብሔር በቃ ማለት ለውጥ ያለው የከተማዋ ነገር ያስደነግጥሻል። እንኳን ዲያስፖራው እኛ ራሳችን ወደ ከተማ አምሽተን ወተን ስንገባ ትደነግጫለሽ። ያለው ከተማው በቃ ይሄ ላይ ከመቼ ሆኑ እንደዚህ የተቀየረው ምናምን ነው የምትይው። በቃ ከመቼ ሆኑ እንደዚህ ሆኖ ሲያምር ላይ ዱባይ በያት አዲስ አበባ በውሳት በጣም ነው የምታምረው። ማለት የሚደነቀውን ስናደንቅ ከሌላ ነገር ጋር ትሰዱ የሚያምር ነገር ስታዩ ታምራላችሁ። ያምራል ብላችሁ መመስከርን ልመዱ። ስትሰሩ እንደዚህ አሁን ለምሳሌ እኔ ስለሰራው ነው ባይዘውን፣ እኔ ስለሰራው ነው እንጂ ባልሰራ ኑሮ ትላንትና ገረድ ነበር የምባለው ብያቸዋለሁ። ስለሰራው ግን ዛሬ ገረድ የሚለኝ የለም። ዛሬ ምንድን ነው የምትሉኝ? የባለስልጣን ሚስት እንትን፣ ሸርሙጣ የምሰጡ ስም ይንን ነው ገብቷቸዋል። እና ጋይስ ዲያስፖራ ወደ ሀገራችኑ ሀገራችሁና እዩዋት። አዲስ አበባ በጣም ታምራለች። ግን እነዚህ ግን አሁን ዘራፍ ዘራፍ የሚሉት ኦንላይን ላይ ዳያስፖሮች ኢትዮጵያ እኮ ሲገቡ ድምጻቸውን አጥፍቶ ገብቶ እኔ ባለው ነገር በጣም ደስተኛ ነኝ፣ እውነት ለመናገር ምክንያቱም በሰላም ወጥቼ በሰላም እየገባው ነው። ሜክ እያደረግኩ ነው። ልጄን እያሳደግኩ ነው። ለጥሩ ነገር ከሆነ መናገር ካለብን እንናገራለን። እናንተ